አላህ ተባረክ ወተዓላ ሙእሚን ላይ አንዳችም ችግር እንድንደርስ አያደርግም በዛ በደረሰበት ችግር አጅርን ቢያገኝ እንጂ ተብሏል ራስ ምታት እንኳ ሲያመው እሾህ እንኳ ሲወጋው ሙእሚን ይጠቀማል እንጂ አይጎዳም ከትልልቅ ወንጀሎች አንዱ ከአላህ ራህመት ተስፋ መቁረጥ ለደረሱ ሙሲባዎች ችግሮች እጅ መስጠት ከአላህ ራህመት ከአላህ እርዳታ ተስፋ አይቆርጡም ከሀዲ የሆኑ ሰዎች እንጂ ይበላ አላህን ተባረከ ወተዓላ የሚያውቅ እንግዲህ ምንም መዳን አትችልም ከሚባልበት ገደል አጣብቅኝ ውስጥ ሁሉ ገብቶ በሮች ሁሉ ተዘጋግቶ አንድ በር ግን ቀርቷል፣ ምንም አይሳ ነው የአላህ በር ብሎ ከአላህ ተባረከ ወተዓላ ተስፋ አይቆርጥም። የሰው ልጅ ሆይ አንተም ትፈልጋለህ፣ እኔም ፈልጋለሁ እኔ የፈለግኩት እንጂ አይሆንም ይላል አላህ ተባረከ። እኛ የምንፈልገው እኛንም ይጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል ባሪያዬ ጤንነትን ይፈልጋል እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ ባሪያዬ ሀብትን ይፈልጋል ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ አንዳንዴ እንዲያጣ አድርገዋለሁ ከባሮች ውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አድርጓለሁ ብለዋል አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁም። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያረግባቸው። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆዩም ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉንም ነገር ሊሰጣቸው ሊያደርግላቸው ይችላል። بسم الله ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ፣ ለምን እንደፈጠራችሁም እወቁ። ነገራቶችን በሙሉ የሚመራው የሚቀያይረው አላህ ተባረከ ወተዓላ ነውና፣ እያንዳንዱን የአላህን ተባረከ ወተዓላ ውሳኔ በጥበብ በሕክማ የተሞላ እንደሆነ በማወቅም አላህ የወሰነን ውሳኔ ሁሉ ለኸይር ነው ለመልካም ነው በሉ። አላህ ባደረገው ነገር ሁሉ አላህን አመስግኑት። አላህ ተባረከ ወተዓላ አመስጋኞችን ይወዳል። ሙእሚን መልካም ነገር ሲገጥመው ጌታውን ያመሰግናል። መጥፎ ነገር ሲገጥመው ሶብር ያደርጋል፣ ይታገሳል። ይህ ለማንም አልተሰጠም ለሙእሚን ቢሆን እንጂ በላ ነብያችን የሶላት ወሰላም ሙእሚን በሁሉም ሁኔታ ላይ ነገራቶችን ከአላህ የመጡ መሆናቸውን በማወቁ አላህ ተባረከ ወተዓላ የሚቀድራቸው የሚወስናቸው ነገሮች ሁሉ ለመልካም ለበጎ እንደሆነ በማመኑ ተረጋግቶ ይኖራል። ማንኛውም ምድር ላይ የሚከሰት ሙሲባ፣ አደጋ፣ ችግር በእናንተው ምክንያት ነው እጃችሁ በሠራችሁ አብዛኛውን ይቅር ይላችኋል፣ ብለዋል። የሰው ልጆች በሠሩት ሁሉ አላህ ቢይዛቸው ቢተሳሰባቸው ምድር ላይ አንድም ተንቀሳቃሽ አይቀርም፣ አይኖርም ነበር በላ። የምንኖረው በአላህ ተባረከ ወተዓላ ይቅርታን፣ በአላህ ተባረከ ወተዓላ አፉታን ከመሆኑም ጋር በግል ህይወትም ይሁን በዲን ላይ የተለያዩ ሙሲባዎች በላዎች ቢፈራረቁም እጅግ ቢበዙም ችግሮችን ሁሉ አላህ ተባረክ ወተዓላ ያስወግዳቸዋል። አማኞች ሰብር ካደረጉ ለበጎ ነው ለኸይር ነው ብለው ከአላህ ተባረክ ወተዓላ መልካምን ነገር ከጠበቁ ሁሉን ነገር ማድረግ የሚችል ምንም የማይሳነው ጌታ ለእኛ የከበዱን ነገሮችን ሁሉ በቀላሉ ማስወገድ መቀየር ይችላል። ፈኢነ ማዐልዑስሪዩ ስራ በላ ከችግር በኋላ ድሎት አለ ብላ። ከህመም በኋላ ፈውስ አለ ብሏ። ከድህነት በኋላ የፈለጉትን ማግኘት አለ ብሏ። አላህ ቃል ገብቷል መቼም ቃሉን አያፈርስም። የገባውን ቃል እንዳይሞላ የሚያደርገው የአቅም ችግርም አላህ ዘንድ ተባረከ ወተዓላ የለም። ወላሁ ዓላ ኩል ሸይኢን ቀዲር ሁሉም ማድረግ የሚችል ጌታ ነው። እኛ ነፍስያችንን ልንመረምር፣ ለአንዳንድ አደጋዎች ችግሮች መነሻ ናቸው ሊባሉ የሚችሉ ነገሮችን ልናስወግድ አላህን ተባረክ ወተዓላ ምህረት ልንጠይቀው አትፈትንን የፈተንከንም እንደሆነ ሷብር ሰጠን የደረሰብንን ሙሲባ አንተ አንሳለን ብሎ ዱዓ በማድረግ ነገሮችን መገላገል፣ ችግሮችን ቀለል ለማድረግ ይቻላል። አላህ ተባረክ ወተዓላ በሁሉም ሁኔታ ላይ ከእኛ የሚጠብቀው ነገር አለ። በእያንዳንዱ ሁኔታ ላይ የሙእምን ዋጅብና ኃላፊነቶች አሉ። በደስታ ጊዜ አላህን ተባረክ ወተዓላ ማመስገን በችግር ጊዜ አላህ ለወሰነው ውሳኔ እጅ መስጠትና መሰበር። አላህ ተባረከ ወተዓላ ሙኡሚን ላይ አንዳችም ችግር እንድደርስ አያደርግም በዛ በደረሰበት ችግር አጅርን ቢያገኝ እንጂ ተብሏል። ራስ ምታት እንኳ ሲያመው፣ እሾህ እንኳ ሲወጋው ሙኡሚን ይጠቀማል እንጂ አይጎዳም። ሲታመም፣ ሲራብ፣ ሀሳብ ጭንቀት ሲበዛበት ሶብር ካረገና አላህ የወሰነው ውሳኔ ነው እኔ የአላህ ባሪያ ነኝ አላህ ለእኔ ከወላጆቼ በላይ አዛኝ ነው በዛህር ሳየው ለእኔ መጥፎ የሚመስለኝ ነገር ቢሆንም የቀደረው የወሰነው አላህ እስከሆነ ድረስ ለእኔ መልካም ነው፣ ኋላውን እሱ ያውቃል ያልንና እኛ ላይ የሚደርሱ ነገሮችን በሙሉ ለበጎ ነው፣ ለመልካም ነው ያለን እንደሆነ በደረሰብን ሙሲባ አጅርም እናገኛለን። እንደዚሁ ደግሞ ከአላህ ተባረከ ወተዓላ ማነጣል ዱንያ ላይ የተለያዩ አይነት ችግሮች ይደርሳሉ። የዲንም የዱንያም፣ እግልህም ላይ አጠቃላይ ኡማውም ላይ እነዚህ ሁሉም የሚመጡ ሙሲባዎች ችግሮች የሚጠበቁ የሚታወቁ ናቸው። ሙእሚን የሚያርፈው ሱራጥን ሲያልፍ ብቻ ነው። እስከዛ ባለው ለሚመጡ ነገሮች ሁሉ በሰብር መዘጋጀትና መታጠቅ አለበት። ሁሌ ደልቶት የፈለገውን በልቶ የፈለገውን አግኝቶ የሚኖር ሰው አንዴ አደጋ ሲደርስበት ከአላህ ተባረከ ወተዓላ ራህመት ተስፋ ሊቆርጥ አይገባም። ሙሲባዎች በላዎች በተፈራረቁ ቁጥር ሙእሚኑን ያጠሩታል፣ ያጠነክሩታል ደካማ የሆነ ሰው የት እንዳለ የማያውቅ ሰው ትንንሽ ፈተናዎች ከጌታው ያርቁታል፣ ያጣሉታል። ስለዚህ በደስታ ጊዜ ማመስገን ከእኛ እንደሚጠበቀው ሁሉ በችግር ጊዜ ከእኛ ሶብር ይጠበቃል። በሁሉም ሁኔታ ላይ ለአላህ መተናነስ ይጠበቅብናል። በሁሉም ሁኔታ ላይ ችግሬን አንተ ዞር አድርግልኝ እያለን ዱዓ ማድረግ ይጠበቅብናል። ከምላሳችን በፊት ከእጃችን በፊት ልባችንን ወደ አላህ ማዞር ሁሌ ልባችን አላህ እንዲፈራ አላህ እንዲከጅል ማድረግ ይጠበቅበናል የሁሉ ነገር ካዝና ቁልፍ አላህ ጋን ያለ ከአላህ ተባረከ ወተዓላ ድሎትን ጥሩን ነገር መጠበቅ ከትልልቅ ዕባዳዎች መሃል አንዱ አፍዷሉ ዒባዳ ኢንቲዛሩል ፈረጅ ተብሎ ምርጥ ዕባዳ ጥሩ ዕባዳ ችግሬን አላህ ያስወግድልኛል እያሉ በተስፋ መጠበቅን የሚቻሉ አስባቦችን ከማድረስ ጋር ከትልልቅ ወንጀሎች አንዱ ከአላህ ረሕመት ተስፋ መቁረጥ ለደረሱ ሙሲባዎች ችግሮች እጅ መስጠትም። ከአላህ ረህመት ከአላህ እርዳታ ተስፋ አይቆርጡም ከሃዲ የሆኑ ሰዎች እንጂ። ይበላ አላህን ተባረከ ወተዓላ የሚያውቅ ከእንግዲህ ምንም መዳን አትችልም ከሚባልበት ገደል አጣብቅኝ ውስጥ ሁሉ ገብቶ በሮች ሁሉ ተዘጋግቶ፣ አንድ በር ግን ቀርቷል፣ ምንም አይሳ ነው የአላህ በር ብሎ ከአላህ ተባረከ ወተዓላ ተስፋ አይቆርጡም። በዚህ መልኩ ለደረሱብን ሙሲባዎች ችግሮች አላህ አለልኝ፣ ነገ ችግሮች ሁሉ ይቀረፋሉ ከችግር በኋላ ድሎት ሰላም ይመጣል እያሉ ከአላህ ላይ ተባረክ ወተዓላ አላህ ላይ ተስፋ ማድረግ ትልቅ ዒባዳ ነው። ሁሉ ነገር በእጁ ያለውና ያጣነውን አላህ አላ ተባረክ ወተዓላ ይሰጠናል። ግፎችን በደሎችን አላህ ያስወግዳል። የተሰበሩ ልቦችን አላህ ተባረክ ወተዓላ ይጠግናል። ሐቆችን እንዲመለሱ አላህ ያደርጋል። ያለ አግባብ የተዋረዱ ሰዎች ከፍ እንዲሉ አላህ ያደርጋል። ከግፈኞችም አላህ ተባረክ ወተዓላ ይበቀላል። ኩለ የውሚን ሁወ ፊ ሻእን፣ ሁሌም አላህ ስራ ላይ ነው። የሌቱን ጨለማ ዞር አድርጎ የቀንን ብርሃን ማምጣት የሚችለው ጌታ አላህ ተባረከ ወተዓላ፣ አንተ ላይ ኡማው ላይ ያሉ ችግሮችን ዞር አድርጎ ድልን፣ ነስርን፣ ሰላምን ማምጣት ይችላል። እያንዳንዱ ሰው ይህ ቅርብ መሆኑን ሐቅ መሆኑን ሊያምን ይገባዋል። ሸይጣን ተስፋን እንድትቆርጥ ያልሆነ ቃል እንድትናገር ሊያደርግህ ይሞክር ይሆናል። ለሸይጣን እጅ ልትሰጥ አይገባ። አላህ ላይ ልትጠራጠር አይገባ። ወላሁ ዓላ ኩሊ ሸይኢን ቀዲር፣ ለአላህ የሚሳነው ነገር የለም። ሕይወት ከሌላቸው ነገሮች ሕይወት ያለው ነገር እንዲወጣ የሚያደርግ ጌታ፣ ሙታንን ከተቀበሩ ከበሰበሱ በኋላ ዳግም መቀስቀስ የሚችል ጌታ፣ ሰማይና ምድርን ያለ ምንም ረዳት ብቻውን ማቆየት የቻለ ጌታ፣ የእኛን ሓጃ የእኛን ጉዳይ ማሳካት የማይችልበት አንድም ምክንያት የለም። ነገር ግን እኛ ጸባያችን ሲበላሽ ከአላህ ጋ ያለንን ግንኙነት ስናበላሽ ተስፋ ስንቆርጥ አላህን ስንረሳ የአላህ ተባረክ ወተዓላ ረሕመቱ ድሉ ሊዘገይ ይችላል። አላ ኢነ ነስር ላ ቀሪብ ብሎ ነው። የአላህ ነስር ድሉ እርዳታው ቅርብ ነው። ነገር ግን ሚነል ሙሕሲኒን እምነታቸውን ካስተካከሉ ስራቸውን ካስተካከሉ ከጌታቸው ያላቸውን ግንኙነት ካስተካከሉ ሰዎች የአላህ ድል ቅርብ ነው ብሏል። እኛም ሙሕሲኖች አለመሆናችን እምነታችን አለማስተካከላችን ሥራችን አለማስተካከላችን ከጌታችን ጋር ከወገኖቻችን ከሰው ልጆች ጋር ያለውን ግንኙነት አለማስተካከላችን ነስሩን ድሉን ሩቅ ሊያደርገው ይችላል። ወደ አላህ በተመለሰን ወደ ኢህሳን በተጠጋን ቁጥር የችግሮቻችን ሁሉ መፍትሄ ቅርብ ይሆናል። ሙስሊሞች ሆይ አላህ ተባረከ ወተዓላ ዲኑን እንደሚረዳ ባሮቹን እንደሚረዳ ቃል ገብቷል። በአንፃሩ ደግሞ ሸይጣን የሰው ልጆች ከጌታቸው ረሕመት ከጌታቸው ነስር ተስፋ እንዲቆርጡ ለማድረግ ቆርጦ ተነስተዋል። በመሆኑም የተኛው ሙስልም የግል ህይወቱም ላይ ይሁን ዋና ሀብቱ የሆነው ዲኑ ላይ ፈተናዎች፣ ሙሲባዎች ቢፈራረቁ ቢተካኩ ተስፋ ሊቆርጥ አይገባም። አልያ ደግሞ የአላህን ተባረከ ወተዓላ ሂክማ፣ ስራ፣ ውሳኔ የሚጻረር መጥፎ ቃል ሊናገርም አይገባም። አላህ የወሰነውን ውሳኔ እንደሚጻረር የሚያሳይ እንቅስቃሴ ሊያደርግ ሊቆጣ፣ ሊቸኩል አይገባም። አላህ ተባረከ ወተዓላ የሚወስናቸው ውሳኔዎች በሙሉ የሚሰራቸው ሥራዎች በሙሉ በጥበብ የተሞሉ ናቸው። የሰው ልጅ ሆይ አንተም ትፈልጋለህ፣ እኔም እፈልጋለሁ። እኔ የፈለግኩት እንጂ አይሆንም ይላል አላህ ተባረከ ወተዓላ። እኛ የምንፈልገው እኛንም የሚጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል። ባሪያዬ ጤንነትን ይፈልጋል፣ እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ። ባሪያዬ ሀብትን ይፈልጋል፣ ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ አንዳንዴ እንዲያጣ አድርገዋለሁ ብላል። ከባሮች የውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይ ሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አደርጓለሁ ብላ። አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁም። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያደርግባቸዋል። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆይም ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉንም ነገር ሊሰጣቸው ሊያደርግላቸው ይችላል። እያንዳንዱ ስራው በሕክማ የተሞላ። የተለያዩ ችግሮች በላዎች ነቢያቶች ላይ ተፈራርቀዋል። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ቆስለዋል፣ ደምተዋል፣ ጥርሳቸው ተሰብረዋል፣ ከሀገራቸው ተፈናቅለዋል። ይሄ ሁሉ የተደረገው አላህ ተባረከ ወተዓላ ለሚያውቀው ሂክማ ዱንያ ላይ ሁሉም እንዳለ አውቀን እንድናደር ነው። በሁሉም ሁኔታ ላይ ምን ማድረግ እንዳለብን ትምህርት ከነቢው እንድንወስድ ነው። በአሸናፊነት ጊዜ፣ በድል ጊዜ እንዴት ነበር የሚኖሩት? ሁሌ ደግሞ ድል ላይሆን ስለሚችል መሸነፍም ሊኖር ስለሚችል መሸነፍ፣ አለመሳካት፣ ችግሮች በሚበዙበት ጊዜ ደግሞ እንዴት መኖር እንዳለብንም ተግባራዊ ትምህርት ከነቢው እንድንወስድ ወቲልከል አያሙ ኑዳዊሉሃ በይነናስ ብለ የአዱንያ ቀናቶችን በሰዎች መሃል ሚተካኩ እናረጋቸዋለን። የውሙን ለና ወየውሙን ዓለይና ነው። አንድ ቀን የእኛ ነው፣ አንድ ቀን የሌሎች ነው። አንድ ቀን ጠግበህ ትበላለህ፣ ሌላ ቀን ትራባለህ። አንድ ቀን ትደሰታለህ፣ ሌላ ቀን ትከፋለህ። ይህን ሁሉ አላህ ለሕክማ እንዳደረገው በማወቅ ሙኡሚን ሊረጋጋ አላህ የመረጠው ሁሉ ኸይር ነው ሊል አላህ በወሰነው ውሳኔ ሁሉ ሶብር አድርጎ አጅርን ሊፈለግ ይገባ። ችግሮችን ሁሉ የሚያስወግደው አላህ ነው። መልካምን ነገር የሚያስገኘው የሚያመጣውም አላህ ብቻና ብቻ ነው። ኸይርን ከሰጠኝ አመሰግኗለሁ። ማልወደውን የሚጎዳ የሚመስለን ነገርም እኔ ላይ እንዲደርስ ከፈቀደ እታገስለታለሁ። ያለሱ መግቢያ የለኝም፣ ያለሱ ብጠራው ሚሰማኝ የለም ሊል ይገባዋል። ከበላዎች ከሙሲባዎች ከአደጋዎች መብዛት ምክንያት አንዱም ይሄን ምን ታደርጋላችሁ? ወዴት ትሄዳላችሁ? ኑ ወደ እኔ። ያኔ ተናነሱ ሁሉ ኸይር ያለው እኔ ጋ ነው ከኔ ፈልጉ ከኔ ርቃችኋል ኑ እያለ ነው አላህ ተባረከ ወተዓላ ሙእምን በደስታም ይሆን በችግር ጊዜ ጌታውን አይረሳም ልቡ አላህን ትቶ ወደ ሌላ አቅጣጫ አይዞርም በሶላት ወቅት ሁሌ አካላችንን ግንባራችንን ወደ ቂብላ እንደምናዞረው ሁሉ በችግርና በደስታም ጊዜ ልባችን መዞር ያለበት ወደ አላህ ብቻና ብቻ ነው ቂብላን ለቆ ሶላት የሚሰግድ ሙእምን እንደሌለ ሁሉ በሓጃዎቹ በጉዳዮቹ ሁሉ ልቡን ማዞር ያለበትን ሙእሚን ወደ አላህ ብቻና ብቻ ነው። ደስታ አላህ እንድንረሳ ሊያደርገን አይገባም። ችግር፣ መከራ፣ ሥቃይ ተስፋ እንድንቆርጥ ቀደርን እንድንረሳ ሊያደርገን አይገባም። ደስታም ይሁን ችግር ቢገጥመ ሙሚን ያው ነው። ሁሌም ተረጋግቶ የጌታውን ሕክማ እያስተነተነ ይኖራል። ወመን ዩኡሚን ቢላሂ የህዲ ቀልበሁ የተባለው ነዚህ ነ። በአላህ ያመነ አላህ ልቡን ይመራዋል፣ ልቡን ያስተካክለዋል። በችግር ጊዜ ሰብርን ይወፍቀዋል በደስታ ጊዜ ሹክርን ያድለዋል ተብሏል። ኢማን ሲኖር ልብ ይረጋጋል። ልብ ሲረጋጋ አካላት የሚያደርጉትን ያውቃሉ። ኢማን ሲጠፋ ሲደክም ልብ አይረጋጋም። ሌሎች የሰውነት አካሎች በሙሉ የልብ ሰራተኞች ናቸው። ልብ ያሰራቸውን ነው የሚሰሩት። ልብ ወደ አመላከታቸው ነው የሚሄዱት። ልቡ በአላህ ያመነ አላህ ተባረከ ወተዓላ ሂዳያን ይሰጠዋል። በችግር ጊዜ መስመሮችን ያሳየዋል። በደስታ ጊዜ ስሜቱ እንዲቆጣጠር አላህ ተባረከ ወተዓላ ያደርገዋል። ብለዋ በዚህ መልኩ ነገሮችን ሁሉ አላህ ለሕክማን ያረጋቸው ካለን፣ በችግር ጊዜ ድሎትን መፍትሄን ከአላህ ተባረከ ወተዓላ ተስፋ ካደረገን፣ ማንኛውም ነገር ሁን ብሎት የሚሆነው ጌታ የእኛንም ችግር ካለበት ወደ ሌላ ወደ መልካም እንዲቀየር ማድረግ ይችላል። ይህን የሚያደርግ አላህ ተባረከ ወተዓላ የመረጠው ባዱንያን ባኺራ፣ እድልን ደስታን የሰጠው ሰው ነው። ምንም ማድረግ ለማይችለው ነገር ግን ሚበሳጭ ሚወራጭ ከአላህ የሚያጋጨውን ንግግር የሚናገር ዱኒያም ላይ የአላህን ቀደር ገፍትሮ ሊያስወግደው ሊቀየረው፣ አይችልም። ከእሱ ማይጠበቅን ነገር በማድረጉ ከቀደር የሚያጋጨውን አካሄድ በመሄዱና ንግግር በመናገሩ አኼራ ላይም ከአላህ ይጣላል፣ እዚህ ዱኒያ ላይም የሚቀይረው ነገር አይኖርም። ثم صلوا وسلموا على البشير النذير والسراج المنير